ጭራሽ ስለ እኔ ያገባ ሽምዛው ተጋቡ ወረ ቡራ ተረጋጋ ምነካ ሚስትና ርስት እኮ እንደዚህ በቀላሉ አሳልፎ አይሰጥም ሲቀጥል ደግሞ ሀይሚዬ ምን አስፈራሽ መፍራት የለብሽም እንዲ ደፈር ነው ማለት ያለብሽ ምክንያቱም እዚ ጋር ዳኒ ሄዶ ቡራን ቢከሰው ብቻውን አደለም ቡራ የሚታሰረው ገባችሁ አደል ሲቀጥል ደግሞ እንደዚህ ፖሊስ ጣቢያ እስር ቤት ምናምን ቀላል አደለም እንዴ ነው ልክ መኝታ ክፍል ገብቶ እንደመውጣት ቀላል አደለም ገባችሁ አደል መጀመሪያ ማን ነው ይሄንን ነገር የጀምረው ዳኒ አደለም ዳኒ እዚህ ጋር ተደበደብኩኝ። ትናንትና በነገራችን ላይ ጥርሴ ይወልቋል ነበር አደለ? ዛሬ ደግሞ ጥርሴ ተነቃንቋል በሚለው ተስተካክሏል። እና ግን ቢሆንም ጥርሱ ወለቀም ተነቃነቀም ሄዶ ቡራን ቢከሰው እኮ በምንድ ነው ጥላችሁ የተነሳው ሲባል ዳኒን የጀመረው በስም ማጽፋት ወንጀል ቡራ ራሱ መክሰስ ይችላል። ገባሽ አይደለ? እንደዚህ መፍራት አያስፈልግም። ሀይሚዬ ዛሬ በጣም ተጨንቃ ፈርታ ቡራን ና ሶሲን ጠርታችኋለች። ቤተሰቦቼ የጠራችሁ ደግሞ ዳኒ ያው፣ እዚህ ሀገር ላይ አዲስ አበባ ላይ ሰው የሚያውቀው ሰው ሊኖር ይችላል። ስለዚህ ክሱ ከመመስረቱ መጀመሪያ ቡራ ሄደ ዳኒን ይቅርታ ጠይቅ ለማለት ነው። ሲቀጥል ደግሞ ሶሲም እንድታገዛት ነው። ያው ሶሲና ሀይሚዬ ፒስ ፈጥረዋል። ቤተሰቦቼ እንዳየውት ዛሬ እንዳየውት ፒስ ፈጥረዋል። ሲቀጥል ደግሞ እናንተ የገባችሁ ነገር ካላችሁ ሶሲ ጋር እስኪ የሆነ ነገር መላ በሉኝ። ሆነ ሶሲ ተቀየረችብኝ። ፊቷ ምን ሆና ነው? ምን ተፈጥሮ፣ እንደው ባላቅም፣ ግን በመከራ በድምጿ ነው ያወኳት። ለምን እንደው ባላቅም ብቻ ወደ ዋንኛው ቁም ነገር ስመጣላችሁ ዛሬ ሀይምዬ ቡራ የግድ ሄደ፣ ዳኒን ይቅርታ መጠየቅ አለብህ። እሱ የሚያውቃቸው ሰዎች ሊኖሩ ይችላሉ። ስለዚህ እስር ቤት እንዲገባ አልፈልግም። ጥርስ መውለቅም ሆነ መነቃነቅ ከባድ ነው፣ እንደዚህ ደግሞ ማድረግ የለብህም ብላ ቡራን ይቅርታ እንዲል ነው የጠየቀችው ቡራ ደግሞ ኖ ነው ያለው እንደገና ደግሞ እኔም ቡራን እደግፈዋለሁ ይቅርታ አድርጉልኝና ምን ስለሆነ ነው ሄዱ ይቅርታ የሚለው እንደ ወንዶቹ ማለት ቡራ እንደ ወንዶቹን የተቀበለው እሱ ደግሞ አይታችሁ ከሆነ ማለት ነው ዛሬ ራሱ ቡራና ሶሲ ሀይሚ ላይ ሙድ ሲይዙባት ነበረ ሀይሚ ቆንጆ እያሉ እንዲስ እኮ በእያንዳንዱ ደቂቃ ማለት ነው ሀይሚ ሀይሚዬ ሀይሚዬ አታፍርም እንዴ ሀይሚዬ ሀይሚዬ ብለህ ልትሞት ነው እንዴ እንዲህ ቡራ እኮ ያንተ ነው ያደረገው። አልጠራትም፣ ገባ አይደለ? ሼር ሲያረግ እኔ ያልተደባደፉት ለሀይሚ ብዬ ነው ይላል ቡራጋ። ሲሆንም እንደዛው እኔ ያልተደባደፉት ለሀይሚ ብዬ ነው። ሲጀመር ስለማትችል ነው፣ መደባደብ ስለማትችል ነው፣ ሌላ ነገር አይደለም። ሲቀጥል ደግሞ ሲጀመር ጥርሱ አልተነቃነቀም አልወለቀም። ነገም ደግሞ ታያላችሁ፣ ክሱን ለሀይሚ ስል ትቸዋለሁ ብሎ ይመጣል። ለሀይሚ ሲል ነው የሚለው። ያው ይሄን ነገር አስምሩበት፣ ቤተሰቦች፣ ልንገራችሁ አስቀድሜ ልንገራችሁ ብዬ ነውና ክሱን ለሀይሚ ብዬ ትቸዋለሁ። ሲጀመር የተከሰሰ ክስም የለም የሚከሰስ ክስም የለም። ሲቀጥል ደግሞ ሀይሚዬ፣ የዚህን ያህል የፈራሹ ለምንድን ነው? እሱ ሰው አያወቀ አላወቀ፣ ህግ በዘመድ ነው እንዴ? ህግ እኮ በዘመድ አይደለም እውነት ለመናገርና። መረጃ ያለው ቪዲዮ ተቀርጿል፣ በቪዲዮ ተይዟል። ስደበድበው እያለች ነበር። እሱም ደግሞ ስም ሲያጠፋ አለ ስሙ ስም ሲሰጥ ከሶስና ጋር ሌላ አድርገዋል፣ ብልግና ሰርተዋል፣ ባለጌ እያለ ሲሳደብ እያንዳንዱ ነገር በቪዲዮ ተይዟል። ቡራም ያንን ይዞ ሄዶ መክሰስ ይችላል። ገባችሁ አይደለ? ስለዚህ ምንም የሚያስፈራ ነገር የለም። ሀይምዬ ዛሬ ዝም ብለች ነው የፈራሹም የተጨነቅሹም። ሲቀጥል ደግሞ ቡራ ሄጄ ይቅርታ አልለውም፣ ከፈለገ መደገም፣ ከፈለገ መምጣት አለበት ሲላትኝ ሀይምዬ በቃ ማለት አንቺ ያገባሽም ላት ከዚህ በፊት አያገባኝም ብለሽ ነበረ በእኔ ህይወት። ስለዚህ አያገባሽም ሲላት ለዳኒ ህይወት ያገባኛል ስትል በጣም ነው የተናደደው ቡራ። በጣም ከመናደዱ የተነሳ በቃ ስለ እኔ ህይወት አያገባሽም፣ ሄደሽ እንደፈለግሽኝ ተጋቡ። እሱ ሲጀመር የፈለገው አንቺን ነው፣ አይንሽን ግለጭ እያላት ነው። ለሁለተኛ ጊዜ ማለት ነው። ቤተሰቦቼ እና ለሁለተኛ ጊዜ በነገራችን ላይ ቡራ ሀይሚን አይንሽን ግለጭ እያልክ ነው በርግጥ የዳኔ አባባል ነገሮች እያንዳንዱ ነገሮች ወደዛ ነው የሚመሩት በቃ ስሟን በየደቂቃው በየደቂቃው የሚጠራትኝ ከዚም በላይ ሸር ሲያደረግም ስሟን ታቅ ሳያደረግ ወይንም ደግሞ ስሟን ሳይጠራ አይሆንለትም አይሳካለትም እኔ የምለው ግን ለክስ ራሱ እኮ ማለት መጀመሪያ አጥሚቱን ማስቀመጥ አለበትኝ አደለ ህግ ቦታ ሄዶ ለመክሰስ ራሱ መጀመሪያ ጋቢውን አጥሚቱን ኮፍያ ያች ቀዩ ኮፍያ ማለት ነው የዱሮ የደርግ ኮፍያ ነው የምትመስለው ቤተሰቦች በቀን ጥቂት ቀጥ ያረጋ ተነሷንም ማንሳት መቻል አለበት። ሲቀጥል ደግሞ እንደ ወንዶቹ እንደ ወንዶቹ በተዋራ መልከው ነበረ ክስብናም ብለ ከምትመጣ ከዛም በላይ ደግሞ እንዴት ነው? እበላ ብዬ በበላሁ ምንድ ነው? እበላ ብዬ ተበላሁ ምን ነው? በሽሮ በበላሁ አለች አሉ ሴትዮ። እና አንተ ቡራን ከስሽ የእስር ቤት አስገባለሁ ስትል አንተ ቀድመህ እንዳትገባ ተጠንቀቅ። እሺ አንተን የጀመርከው መጀመሪያ ይህን ሁሉ ነገር ያመጣኸው ሀይምዬ፣ ለቡራን ክብር ይኑርህ፣ ለኛ ለሁሉም ሰው ክብር ይኑርህ እያለች ነበረ። በእርግጥ መከባበር፣ አንድነት ጥሩ ነው። መናናቅ ማለት በዚህ ሳምንት የተሰሩ ቪዲዮዎች ብዙዎች፣ አንዳንድ ቪዲዮዎች ላይ ማለት ነው ብዙ የወረደው ቃላቶች ትጠቀማላችሁ ወራስ በራሳችሁ ና ዛሬም ሀይምያ ፈንዝጋ ስትዩ ነበረ ረ እኔ ጌሴ ቀጠጠኝ ነው ስሰማ፣ እግዚአብሔር ነው ምላችሁነት። እኔ እንደዚ ስድብ የሆነ ጠጠር ያሉ ቃላቶች ከሰው ጋር መመላለስ አልፈልግም። በተለይ ደግሞ ከማቀው አጠገቤ ካለ ሰው ጋር ብቻ በማንኛውም ሰው ከሚባለው አንጻር እኔ አልፈልግም። ቡራም ደግሞ እንደዛው ብቻ ብትከባበሩ ማለት እንደዚህ አይነት ቃላቶችን ባወጣችሁ በተጠቀማችሁ ቁጥር የበለጠ እንዴት ነው መከባበራቹ እየቀነሰ ነው የሚመጣው። ሁሉ ጊዜ እጅግ እኔ በጣም ሰለቸኝ አሁን ማለት ነው። እኛ ምሬን ነው የምላችሁ። አይዲያ ቀይሩልን ቤተሰቦች። ያው በዚህ አጋጣሚ ልነግራችሁ ምችለው ቦራ ከፈለግሽ ሄደሽ ተጋቢ አላት። ከልቡ ሳይሆን ካንገቱ ሳይሆን ካንጀቱ ሳይሆን ካንገቱ ነው። ያው የስራው ባህሪ ነው የትወናው ጸባይ መሆኑን ተረዱሽ እንዳትጨነቁ ለማለት ነው። ግን እስኪ ትወናውን ብትቀይሩልን ደስ ይለኛል። ሶሲ ደግሞ ዛሬ ምን እንደሆነሽ ፊቷ ምናምን ቼክ ጠብቃለሁኝ እና ብቻ ግራጋቶኛል። ዞሲም ደግሞ የተቻለኝን ያክል አደርጋለሁ ቡራ እንዳይታሰር እያለች ነው። ሲጀመር የሚታሰርም የለ የሚፈታም የለ። ለስራው ጥሩ ሄዳችሁ ነበረ፣ ግን ይህ ሶስት ቀን ታወቀባችሁ ታውቃላችሁ። ከሶስት ቀን በፊት ግን ማንም አላወቀም ነበር፣ ሁላችንም ስንጨንቅ ነበረ። ግን ሶሲ ጋ ሄዳችሁ ላይክ ማድረጋችሁ፣ እንደገና ዳኔ ደግሞ ቪዲዮ ለቆ ቶሎ ብሎ ጫማ ማስተዋወቅ፣ ከዛ ብቻ እንደዛ እንደዛ እያለ ያው ስራ መሆኑ ሁላችንም ስለገባን ስላወቀን፣ በቃ ተውት፣ ሌላ አይዲያ ቀይሩ። የወረደ ቃላት ራስ በራሳችሁ አትነጋገሩ፣ የምር ይደብራል።